ሰላም እግዚአብሔር ይብዛላችሁ። የተዋደው ልጆች እንደምን ሰነበታችሁ? ሰላም እላችኋለሁ። የእግዚአብሔር ቤተሰቦች ብዙዎቻችን ስለ ስድስት ስልሳ ስድስት ድንገት ዝም ብሎ የመጣ ይመስለናል። እና ስልሳ ስድስት ነገራችን ላይ መጽሐፍ ቅዱስ ላይ አለ እና የት ላይ ካላችሁን ያነብላችኋለሁ። አሁን ቀጥታ ወደ ቅዱስ ቃል እንሄዳለን። ዮሐንስ ራእይ ምዕራፍ 13 ቁጥር አንድ እስከ መጨረሻው ስታነቡ ስራውንም አውሬው ምን እንደሆነ እዚህ ላይ ቁጭ አድርጎታል ማለት ነው። ማን ይከተለዋል? የዓለም መንግስታት ሁሉ ይከተሉታል። ትክክለኛ የተዋሕዶን ተከታዮች ደግሞ ከጊዜ በኋላ ምድር ገጽ ላይ ያጠፋል ማለት ነው። ስለዚህ የቱ ቃላችሁ እንግዲህ ከዚህ ላይ ልነግራችሁ ነው ዮሐንስ ራይ ምዕራፍ 13 ቁጥር አንድ እስከ መጨረሻው እናነባዋለን። የላውሬም ከባል ሲወጣ አየው። አስር ቀንዶችና ሰባት ራሶች ነበሩት፣ በቀንዶቹም ላይ አስር ዘውዶች ነበሩት፣ በራሶቹም ላይ የስድብ ስም ተጽፎበታል። ያየሁትም አውሬ ነብር ይመስል ነበር፣ እግሮቹም እንደ ድል አፉም እንዳንበሳ ነበር። የተኛው ዘንዶም ኃይሉንና ዙፋኑን ታላቅ ሥልጣንም ሰጠው። ራሶቹ አንዱን ለሞት እንደታረደ ሆኖ አየው። ለሞቱ የሚያደርሰውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለች አደነቀች። ለቀደመው ዘንዶም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና፣ ለአውሬውም ይህን አውሬ ማን ይመስለዋል? ማንስ ሊዋጋው ይችላል? እያሉ ሰገዱለት። ታላቅ ነገርና ስድብ የሚናገር ዘንድ አፍ ተሰጠው። የወደደኑም ታምር ያደርግ ዘንድ ለአርባ ሁለት ወር ስልጣን ተሰጠው። ከዚህ በኋላ በእግዚአብሔር እና በስሙ ላይ በማደሪያውም ላይ በሰማይም በሚያድሩት ላይ የስድብን ቃል ይናገር ዘንድ አፉን ከፈተ። ከቅዱሳንም ጋር ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በአሕዛብና በሕዝብ፣ በሀገሮችና በነገሮች ሁሉ ላይ ስልጣን ተሰጠው። ዓለም ከተፈጠረ ጀምሮ በታረደው በግ የሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖር ሁሉ ሰገዱለት። ጆሮ ያለው መስማትን ይስማ። እዚህ ጋር ጥብቃችሁ ያዝልኝ። ጆሮ ያለው መስማትን ይስማ። ይማርክ ዘንድ ያለው ማንም ቢኖር ይማረካል። በሰፊም የሚገደል ማንም ቢኖር ይገደላል። የቅዱሳን ትዕግስትና እምነት በዚህ ነው። ከዚህ በኋላ ሌላ ወዲያ ከምድር ሲወጣ አየው። የበቀን ቀንዶችን የሚመስሉ ሁለት ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር። በቀደመው አውሬ ስልጣንም በፊቱ ሁሉን ያደርጋል። ለሞት የሚያደርሰውን ቁስል ተፈወሰለት። ምድርና በውስጧ የሚኖሩትንም ለቀደመው አውሬ እንዲሰግዱ ያደርጋል። እሳትን እንኳ ከሰማይ ወደ ምድር እስከሚያወርድ ታላላቅ ታምራትን ያደርጋል። በአውሬውም ፊት ያደርግ ዘንድ ከተሰጡት ታምራት የተነሳ በምድር የሚኖሩትን ያስታቸዋል። ያስታቸዋል፣ አዳምጥ። ከዚያ ያስታቸዋል። በሰይፍ ቆስሎ ለነበረውና ለዳነው ለአውሬው ምስል ምስል ያሰሩ ዘንድ በምድር የሚኖሩትን ያዛቸዋል። ይኸው ዛሬ አውሬየን ምስል እየተሰራ ቀንድ ምናምን ያደረጉ እንደሚያረጋግጥ ማለት ነው ያሰራቸዋል የአውሬው ምስል ይናገር ዘንድ በአውሬው ምስል ውስጥ መንፈስ ያሳድርበታል። ተመልከቱ። መንፈስ ያሳድርበት ዘንድ ተሰጠው። ያልሰገደውን ሁሉ እንዲገደሉ ያደርጋቸዋል። እያዳመጣችሁ ነው። ታናናሾችና ታላላቆች፣ ባለጠጎችና ድሆችም፣ ጌቶችና ባሮችም ሁሉ በቀኝ እጆቻቸውም። ወይም በግንባሮቻቸው ምልክት እንዲጻፍ ያደርጋል። ገና ብዙ ጉዳለ ማለት ነው። ያው የሚስሙ ምልክት ወይም የሚስሙባቸው በቀር መሸጥ ወይም መግዛት የሚቻለው እንዳይኖር ያደርጋል። ተበልከፍ ገና ለወደፊቱ ማለት ነው። ኦርቶዶክስ የሆነ ሁሉ እንዳይሽጥ፣ እንዳይለውጥ በነገስታቱ ላይ አድሮ ያደርጋል። ምናልባት አሁንም እየተጀመረ እንደሆነ አንዳንድ ቦታ እየሰማን ነው። ምሳሌ ቤተክርስቲያን ሲቃጠል የተለያየ ነገር ሲደረግ ስንሰማ ስናይ ይሄ ነገር ወዴት እየሄደ እንደሆነ ይገባናል ማለት ነው። ኦርቶዶክስ የሆናችሁ ሁሉ ሁላችሁም ማለት ነቅታችሁ መጠበቅ አላችሁ። ለምሳሌ አንድ እውነት ልንገራችሁ። ዛሬ ባለም ላይ ያለው እምነት ሁሉ ኦርቶዶክስን ለማጥፋት እንጂ እንደሚያድናቸው አውቀው አይደለም የሚከተሉት ብዙዎቹ። አንዳንዱ አንዱ ምዕመን ግን ሳያውቀው ነው ምመኑት ነው እራሱ የሚከተለው። ለምሳሌ ለምሳሌ ወንዝ የሚያመልክ አለ። ዛፍ የሚያመልክ አለ። ሲቀጥል ደግሞ ማለት ነው እንደ እግዚአብሔር ልቦና ይስጥልን እንጂ እሳት የሚያመልክ አለ። ጨረቃም የሚያመልክ አለ። ይሄ ሁሉን የቆየ ከድምት የነበረ ነው። ግን አሁን አዲስ የመጣው ግን የኢየሱስ ክርስቶስን ስም ይዞ በስም ይመጣሉ ያሉት ሰዎች እነሱ አውሬው የላካቸው ሰዎች ናቸው። በዚህም መሰረት ታዲያ ቢያንስ ከአርባ አምስት ሺህ ያላነሰ እምነት የኢየሱስ ክርስቶስ ስም የተመሰረተ አዲስ የተፈረቀ እንደ ፋብሪካ የወጣ ብዙ አይነት እምነት አለ። ስለዚህ መጠንቀቅ አለበት፣ የእሳታችሁ ተመለሱ። እርግጠኛ ነኝ፣ ይሄ የተፈለፈለው እምነት ሁሉ እምነት ነው ብላችሁ አትከተሉት። ምክንያቱም ምንድን ነው የዲያብሎስ ማጥፊያ ስልት ነው። በእርግጠኝነት ማለት ነው ይህ መጽሐፍ። ዝም ብላችሁ ከልባችሁ ሁናችሁ እንደዚህ ለምሳሌ እናንተን እየተቃወምኩ እምነቱ ምናምን እያልኩ እየዘለፉ ሌላ ነገር በዚህ አትይኝ። እውነታው ይሄ ስለሆነ እውነትን እንደ የፈለገ ቢሆን ማለት ነው እየመረራችሁ ነው ዋጡት። እውነታው ይሄና ይሄ ብቻ ነው በቃ። ለምን ኦርቶዶክስን ለማጥፋት ዋን አለም በሙሉ ማለት ነው ዘምታለች፣ ግን እግዚአብሔር ይመስገን እስካሁን ድረስ አለች ለወደፊትም ትቀጥላለች እስከ ዓለም ፍጻሜ ክርስቶስ ራሱ እስከሚመጣ ድረስ ትቀጥላለች። ግን ህመነምናለች አትቆረጥም። ምናልባት አማኞቿ እንደዚህ የተቀነሱ ምናምን ምናምን ሊሄድ ይችላል። ግን በፍጹም በፍጹም ነው ወጣቸው አትጠፋም ማለት ነው፣ እማትጠፋም ቃሉ ስለተናገረ እስከ ዓለም ፍጻሜ ድረስ እ የጸና እርሱ ይድናል። መድኃኒተ ዓለም ክርስቶስ በማቴዎስ ምዕራፍ 24 ላይ እስከመጨረሻ ያለው ማንበል ትችላላችሁ። የመምጣትን ያለ ምልክ ፍጻሜው ምልክቱ ምንድነው ሲለው አዋሪያት አባቶቻችን የነገራቸውን ቃል እዛ ላይ በደንብ አድርጋችሁ ተማሩ። የሚገርመው እዛ ምዕራፍ ላይ ምንድነው ያለው? ይመጡባችኋልና እንዳያስቷችሁ ተጠንቀቁ ነው ያለው። አሁን ይሄ ሁሉ የመጣው ግን ለማሳት ነው ከተዋህዶ እምነት ለማውጣት ማለት ነው። እንጂ ይመጡላችኋል ተቀበሉት በፍጹም አልተባልንም። በፍጹም እና እየሳታችሁ እያሳታችሁም ያላችሁ ሰዎች ገንዘቡ ለጊዜው ሊጠቅማችሁ ይችላል፣ ግን ነፍስን አያድንም። ስጋንም እግዚአብሔር አያምጣብን እንጂ አያምጣባችሁ እንጂ አንድ ቀን በጉሰ ቢመታችሁ ማንኛውም ሕክምና ሊያድናችሁ አይችልም። አይምሯችሁ እንዲነሳችሁ ህሌናችሁን ባዶ ቢያደርገው እግዚአብሔር ማለት ነው መልሳችሁ መመለሳችሉ ምክንያቱም እግዚአብሔር ነው አይምሯችሁን የሰራው ሰው አድርጎ እንድትንቀሳቀስ ያደርጋችሁም እግዚአብሔር ነው ግን በሱ ላይ ስትቃወሙ የሰቀሉትን ምንም ያልተናገረ ጌታ መድኃኒዓለም ክርስቶስ ዛሬም በትዕግስቱ ስለያዛችሁ እንጂ የእናንተ ኃይል የገንዘቡ ኃይል ወይም የባለስልጣኑ ኃይል ኃይል አይደለም። በፍሱ አተሳሰብ ነው እውነታው ነው ይሄ ብቻ። ምክንያቱም ሲሰቅሉት፣ ሲተፉበት፣ ምንም ምንም ሲያደርጉት፣ በችንካር ሲወጡት ዝም ነው ያለው። በነገራችን ላይ ወደ ቀደመ ነገራችን ንመለስ። የት ላይ ነበር ያለት? የአውሬውም የስሙ ምልክት ወይም የስሙ ቁጥር ከተሰፋፈ መለው መግዛት የሚቻለው እንዳይኖር ያደርጋል። አያችሁ፣ እንዳንሸጥ እንዳንለውጥ ማህበራዊ ኑሮ እንዳንኖር ያደርጋል ማለት ነው። በዚህም ጥበብ አለ። አእምሮ ያለው የአውሬውን ቁጥር ያውቃል አያቸው። አእምሮ አለንኛ ኦርቶዶክሳውያን አስቡ። አእምሮ ያለው የአውሬውን ቁጥር ያውቃል ካለ በኋላ በዚህም ጥበብ የአውሬውን ቁጥር ያውቃል፣ ቁጥሩም የሰው ቁጥር ነውና፣ ቁጥሩም ስድስት መቶ ስድሳ ስድስት ወይም ስድሳ ስድስት ነው። 66 እንደዛ ነው የሚጻፈው። በእንትን ግን ምናምን ስድስት ስድስት ስለሆነ ማለት ነው። ከዚህ መጽሐፍ ቅዱስ ላይ ግን ስድሳ ነው የሚለው፣ ስድስት መቶ ስድሳ ስድስት ነው ይልናል። ስለዚህ ከስህተቱ መንገድ መቆጠብ አለብን። እያያቻቸው ነው፣ ከተግባራቸው ተማሩ። ሲዘሉ እነሱ ቅዱሳና ያማሉ ድምፅ ትላሉ። እነሱ ደግሞ እናፈጎሳለን ሲሉ ሲዘሉ ሰው ውስጥ በእርግጫ ሲማት እናያለን። እግዚአብሔር ልቦና ይስትለን በእውነት ከጥፋት እግዚአብሔር የሰውረን። እውነታው ይሄ ብቻ ስለሆነ ተጠቀቁ። እግዚአብሔር ኮላችሁ ያለን

ስታደቤታ አላበሌታ ዳጎ እግዚአብሔር ይባር እግዚአብሔር ሆሰማ ተጋባዥ እንግዶች እንዳለመታደር ጥሪንሰ ክብሩ የተጠሩት ሁሉ ምክንያት እያበዙ ከሰርግ ሊመጡ አልወደዱም። በየፊነው ሄዱ። አንደኛው ወደ እርሻው፣ ሌላው ወደ አንዳንዶቹ ደግሞ ነው ። መልእክተኞችን ይዘው በዚያው ወገሯቸው በክብር የተጠሩት ለክብር ባይገቡ አገልጋዮች ወጥተው መንገድ ያገኙትን ሁሉን ሁሉ ሰበሰቡ። ያ ያ ያ የድግሱ ቤት ለእንግዶች ተሞልቶ ሲበታ ሲጠጣ ክብር በደስታ ሞልቶ ከድምተኞች መካከል አንድ እንግዳ ነገር የሰርግ ልብስ ሳይለብስ ያለበት ገባ፣ አንድ ድንተኛ አሁን ጭንቅ መጣ። ንጉሡም ተቆጣ የከበረ ሰርጌን ጥሬን አቃሎ እንዲሁ ሳያስብ ክብሬ ችላ ብሎ ቀድሞ ሳይዘጋጅ መጥቷልና እጆቹና እግሮቹን በሰንሰለት ታስሮ ወደ ውጭ አውጡና ተጨለመታሉ፣ የተቆጣው ንጉሥ ብሎ ተረደበ አሁን በዚህ ሰርግ ውስጥ በግብር የተለዩ አራት ሰዎች አሉ። መጀመሪያዎቹ ጥሪ ላለ መስማት ምክንያት ያበዛሉ። ሁለተኛዎቹ ላዩ ላይ ሰሙ በሙት ይምላሉ። መልእክተኞቹን ይዘው በዚያው ይገላሉ። በቆቆሉት ጉድጓድ እነሱም ይገባሉ። ሶስተኛዎቹ ግን ከዚህ ይለያሉ። ሰሜት ተቀብለው ከሰርግ ይገኛሉ። ግን ሳይገባቸው ገብለው ይገባሉ በግብር ንጉስ ቤት ቆሻሻውን ለብሰው ደፍረው ይቆማሉ፣ ለችርፍታቸውም ፍርድን ያገኛሉ። አራተኛዎቹ ለግብር የታደሉ ጥሪያቸውን ሰምተው ሀሴት ይሞላሉ፣ ለሰርግ የሚገባውን ልብስ ይቀያይራሉ። የሰርጉንም ደስታ ለጥቅ ያደርጋሉ። እኛስ ንጉሱ ደግሶ ዘወትር ሲጠራን ምን ነበር? ምነብር ግብራችን ከየት ነው? ክፍላችን በቀኝ ነው በግራ የት ነው መቆሚያችን? በክብር ሲመጣ ሰሩ አምላካችን። ዛሬ ግን ዛሬ ግን ጥሪውን አክብርን ለክብር እንድሆን ምክንያት ጊዜው ሳይደርስብን እሳችንን ቀይ